ሰላም ደህና ስትል፣ እንደምናምሽታችኋለ ክቡራትና ክቡራን ተመልካቾቻችን። ካሻም ቴሌቪዥን የምሽት ስፖርታዊ ዜናዎች ከሳት ጀምሮ ወደ እናንተ የሚደርሱናል ከዜናዎቹ ጋር ነው የምናስ ምሽት ላይ አብራችሁ ቆያለሁ አብራችሁኑ ነው። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ተከታታይ ድሉን አስመዝግቧል። ከ17 ዓመት በታች አፍሪካ ዋንጫ የሴካፋ ዞን ማጠሪያ ውድድር ሁለተኛ የምድብ ጨዋታውን ያከናወነው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ደቡብ ሱዳንን አራት ለ ለአንድ በሆነ ውጤት ማሸነፍ ችሏል። ዳዊት ካሳው ለኢትዮጵያ ብሔራዊ ቡድን ሶስት ግቦችን በማስቆጠር ሀትሪክ መስራት ሲችል እኔ ውሸቱ ቀሪዋን ግብ ከመረብ ማሳረፍ ችሏል። በመጀመሪያ ጨዋታው ላይ ለዜሮ ማሸነፍ የቻለው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ሁለተኛ ተከታይ ድሉን በማስመዝገብ ምድቡን በስድስት ነ ነጥብ እየመራም ይገኛል። የባህር ዳር ዓለም አቀፍ ስቴዲየም መስፈርቱን አሟልቶ እየተሰራ እንደሚገኝ ተመላክቷል። 52 ሺህ ወንበር የመያዝ አቅም ያለው የባህር ዳር ዓለም አቀፍ ስቴዲየም የፊፋና ና ካፍ ከፍተኛ ስታንዳርድ በአሟላ መልኩ እየተገነባ መሆኑ ተገልጿል። ስታዲየሙ የገቢ ምንጭ በሚሆነው አግባብ ለሕብረተሰቡ ሰፊ አገልግሎት የሚሰጥ ከእግር ኳስ ሜዳ በተጨማሪ 22 የስፖርት አይነት የውድድር ስፍራዎችን ያካተተ እንዲሁም 1200 የመኪና ማቀሚያዎችን ያካተተ መሆኑ ተገልጿል። የፊፋና ካፍ ስታንዳርድ መለኪያ መስፈርት የሆኑት መልበሻ ክፍል ለተጫዋቾች፣ ለዳኛ፣ ለኮች፣ ለኳስ አቀባይ፣ አንድ ዋና ሜዳ፣ ሁለት መለማመጃ ሜዳዎችና የሳር ዝግጅት፣ የማታ መጫወቻ፣ የሚዲያ፣ የቪአይፒ የቪቪአይፒ መግቢያና አክሰሰሪ ዝግጅት የሚዲያ ኮንፈረንስና ትሪቡን የቀጥታ ስርጭት ቦክስ የተመልካቾች ደህንነት መቆጣጠሪያ ማዕከል አሟልቶ የተገነባን መሆኑና እንዲሁም 84 ሱቆች፣ የመግቢያ መቆጣጠሪያ ማዕከል 106 ካሬ ሁለት ስክሪን የያዘ እንደሆነ ማብራሪያም ተሰጥቶበታል። የፊፋ የወጣትና ኤሊት ግብ ጠባቂ አሰልጣኝ ስልጠና መሰጠት ተጀመረ። ይህ ስልጠና ላይ በሊግ ደረጃና በወጣት ቡድኖች እየሰሩ የሚገኙ 27 የግብ ጠባቂ አሰልጣኞችን ያሳተፈ ሲሆን ከሶማሊያ እግር ኳስ ማህበር የመጡ 8 ግብ ጠባቂ አሰልጣኞችም እንዲካተቱ በማድረግ በ35 ሰልጣኞች ተጀምሯል። በጁፒተር ኢንተርናሽናል ሆቴል የተጀመረው ስልጠና በንግግር የከፈቱት የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላሁን ፌዴሬሽኑ በግብ ጠባቂ ስልጠና ላይ ያለውን ክፍተት ለመሙላት ስታንዳርድ እያወጣ መሆኑን ገልጸው ስልጠናዎች አጋዥ እንደሚሆኑም ተናግረዋል። የኢትዮጵያ እግር ኳስ ፌዴሬሽን የቴክኒክ አማካሪ አቶ አምሳሉ ፋንታውን እና የቴክኒክ ዲፓርትመንቱ ይህ ስልጠና እንዲሳካ ላደረጉት ጥምረት ምስጋናውንም አቅርበዋል። ስልጠናውን የሚሰጡት የፊፋ ዓለም አቀፍ እግር ኳስ ልማት ፕሮጀክት ማናጀር የሆኑት ክሪስቶስ ካናሌስ የፊፋ ጎልኪፐር ኤክስፖርቶች አልሃንድሮ ሄሬዲያ አሊፏድ እና ካሜሮን ኮከስ ሲሆኑ ለተከታታይ አምስት ቀናት በክፍል ውስጥና የሜዳ ላይ ተግባር ስልጠና እስከ አርብ ህዳር 10 ድረስ የሚሰጥም ይሆናል። ክርስቲያኖ ሮናልዶ ከ12 ዓመታት በኋላ ወደ አሜሪካ ሊያቀና መሆኑ ተነግሯል። የአሜሪካ ብሔራዊ ቡድን ከፖርቱጋል ብሔራዊ ቡድን ጋር የአቋም መፈተሻ ጨዋታ ለማድረግ ማሰቧ ተነግሯል። ሁለቱ ብሔራዊ ቡድኖች መጋቢት ወር ላይ በአሜሪካ አትላንታ ማርቼዲስ ቤንዝ ስቴዲየም እንደሚጫወቱ ሲገለጽ፣ ይህንም ተከትሎ ክርስቲያኖ ሮናልዶ ከ12 ዓመታት በኋላ ለመጀመሪያ ጊዜ በአሜሪካ እግር ኳስ የሚጫወትም ይሆናል። ሮናልዶ ለመጨረሻ ጊዜ በአሜሪካ የተጫወተው ከ12 ዓመት በፊት ሪያል ማድሪድ ከማንቸስተር ዩናይትድ ጋር ባደ የ የወዳጅነት ጨዋታ ሲሆን በወቅቱ የሁለቱም ክለቦች የወዳጅነት ጨዋታ 110 ሺ የሚጠጉ ደጋፊዎች ስታዲየም ገብተው ተመልክተው እንደነበርም ይታወሳል። ቦርንማውዝ አንቶኒዮ ሴሜኒዮን በጥሬ ዝውር መስኮት ለመሸጥ ማሰባቸው ተነግሯል። ቦርንማውዝ በጥሬ ዝውር መስኮት ጋናውን የፊት መስመር ተጫዋች አንቶኒዮ ሴሜኒዮን ለመሸጥ ሊገደድ እንደሚችልም ተነግሯል። ተጫዋቹ በኮንትራቱ ውስጥ በጥሬ ዝውር መስኮት 65 ሚሊዮን ሮ የውል ማፍረሻ ክፍያ እንዳለው ሲገለጽ የውል ማፍረሻው በሚቀጥለው ክረምት በተመሳሳይ የሚኖር በመሆኑ የገንዘብ መጠኑ ዝቅ እንደሚልም ተዘግቧል። ይህም ተከትሎ ቦርንማውዝ ተጫዋቹን ክረምት ላይ ባነሰ ገንዘብ ላለማጣት ሲሉ በጥር ለመሸጥ ገደዱ እንደሚችሉም ተገልጿል። ተጫዋቹ እስከ ውድድር ዓመቱ መጨረሻ የመልቀቅ ፍላጎት የሌለው ሲሆን ቦርንማውዝ በጥር የሚሸጥ ከሆነ ተጫዋቹ ማፈላለገ ጊዜ እንደሚፈልግም ተነግሯል። ቤንጃሚን ሼሽኮ ለአንድ ወራት ከሜዳ ሊርቅ እንደሚችል ተነግሯል። ስሎቬኒያዊ ማንቸስተር ዩናይትድ የፊት መስመር ተጫዋች የሆነው ቤንጃሚን ሼሽኮ ባለፈው ሳምንት በቶተናም ጨዋታ የጉልበት ጉዳት እንዳጋጠመው የሚታወስ ነው። ቤንጃሚን ሼሽኮ በጉልበት ጉዳት ምክንያት ቢያንስ ለአንድ ወር ከሜዳ ሊርቅ እንደሚችል ስካይ ስፖርት በዘገባው አስነብቧል። ይህንም ተከትሎ ሴስኮ ማንቸስተር ዩናይትድ በቀጣይ የሚያደርጋቸውን አምስት ጨዋታዎች ሊያመልጡት እንደሚችሉም ተጠቁሟል። ክብሯትና ክብሯን ተመልካቾቻችን ለምሽት የያዝናቸው የስፖርት ዜናዎች ይመስሉ ነበር። እኔ በዚያ በቃው መልካም ምሽት።